ዓለም በቴስላ ሲገረምና ከቴስላ በጣም ቀደም ብለው መኪና ማምረት የጀመሩ አምራቾች ከገበያ ውጭ ላለመሆን በሚሯሯጡበት ወቅት አንድ ለሞባይል ስልኮች ባትሪ ያመርት የነበረ የቻይና ኩባንያ ሳይታሰብ የዓለም የኤሌክትሪክ መኪና ገበያን መቆጣጠር ጀምሯል። ይህ ኩባንያ ቢዋይዲ ነው። ቢዋይዲ አሁን ላይ በብዛት የሚታየው በቻይና አውራ ጎዳናዎች ላይ ብቻ አይደለም፣ በበርካታ ሀገሮችም ጭምር እንጂ። በአውሮፓ ሀገራት ፋብሪካዎችን መስራት ጀምሯል። የላቲን አሜሪካ ሀገሮች ውስጥ ምርቶቹን በብዛት መሸጡን ተያይዞታል። ከዚህ ቀደም አይነኬ የሚመስሉ የመኪና ገበያዎች ለቢዋይዲ እጅ እየሰጡ ነው። የሚያስገርመው ነገር ደግሞ ይህንን እያደረገ ያለው ለማመን በሚከብድ ፍጥነት መሆኑ ነው። ይህ እንዴት ሊሆን ቻለ? እንዴት አንድ ቻይና ውስጥ የነበረና ለስልክ ኩባንያዎች ባትሪ አምርቶ ያቀርብ የነበረ ኩባንያ በመኪና ምርት ግዙፍ ስምና ልምድ ያላቸውን ኩባንያዎችን በልጦ የኤሌክትሪክ መኪና ገበያን መብራት ቻለ ታሪኩስ ምን ይመስላል ለቢዋይዲ መነሳት ለወደፊት መኪና ገበያስ ምን ይዞ ይመጣ ይሆን በዚህ ቪዲዮ እነዚህን ጥያቄዎች ለመመለስ እንሞክራለን እንደ አውሮፓውያን አቆጣጠር በ1966 ዓ.ም ቻይና ውስጥ በምትገኘውና አለምን በሚቀይሩ ፈጠራዎች ሳይሆን በእርሻ ትታወቅ በነበረችው አኖሂ በተሰኘች ክፍለ ሀገር የተወለደው ዋንግ ቹዋንፉ አስተዳደጉ በጊዜው በቻይና ገጠራማ ቦታዎች ይኖሩ ከነበሩ ቻይናውያን ብዙ የተለየ አልነበረም። ቤተሰቦቹ በድህነት ጉስቁልና ውስጥ ይኖሩ የነበሩ ቻይናውያን ነበሩ። አባቱ የቀለም ትምህርት ያልቀመሱ በአናጢነት ይተዳደሩ የነበሩ ግለሰብ መሆናቸውን የሚናገረው ዋንግ ቹዋንፉ ከአባቱ ጠንክሮ መስራትን፣ ታማኝነትና ደግነትን እንደተማሪ ይናገራል። የዋንግ ቹዋንፉ እናት አልፎ አልፎ የእርሻ ስራ የምትሰራ የቤት እመቤት የነበረች ሲሆን ቤተሰባቸው በድህነት ውስጥ የነበረው ቢሆንም ደስተኛ ግን እንደነበሩ ይናገራል። ለቤተሰቡ ስምንተኛ ልጅ የነበረው ዋንግ ቹዋንፉ ቤተሰቡን ሲያስተዳድር የነበረው አባቱ ገና የ13 ዓመት ታዳጊ በነበረበት ወቅት በጉበት ካንሰር ምክንያት መሞቱ ቀድሞውንም በድህነት ሲደቁ ስለነበረው ቤተሰብ ተጨማሪ ራስ ምታት ነበር። ከአባቱ ሞት በኋላ ቤተሰቡን ስታስተዳድር የቆየችው እናቱ ብትሆንም እሷም ቢሆን ብዙም ሳይቆይ አባቱ ከሞተ ከ3 ዓመታት በኋላ ማረፏ ዋንግ ቹዋንፉን ከፍተኛ የሆነ የሀዘን ስሜት ውስጥ እንዲገባ አደረገው። በዚህ ልቡ የተሰበረው ዋንግ ቹ ራሱን ለመቻል የነበረው ብቸኛው አማራጭ ትምህርት አቁሞ ገንዘብ የሚያገኝበትን መንገድ ለመፈለግ ቢያስብም የመማርን ጥቅምና የዋንግ ቹዋንፉን ብሩህ አይምሮ ጠንቅቆ የሚያውቀው ታላቅ ወንድሙ በእሱ ሀሳብ ባለመስማማት ትምህርቱ ላይ እንዲገፋና የሚያስፈልገውን ነገር ሁሉ እሱ እንደሚያሟላለት ቃል ይገባለታል። በዚህ የተበረታታ ዋንግ ቹዋንፉ ትምህርቱን ተከታትሎ ዩኒቨርሲቲ በመግባት ሜታለርጂካል ፊዚካል ኬሚስትሪ የተመረቀ ሲሆን ብዙም ሳይቆይ በቻይና ውስጥ ስመጥር በሆነው በቤጂንግ ጄኔራል ሪሰርች ኢንስቲትዩት ፎር ነንፌረስ ሜታልስ በተሰኘ የምርምር ተቋም በመግባት ባሳየው ድንቅ ብቃት በተቃውሞ ከፍተኛ የሆነ የአመራር ቦታን መያስቻለ ዋንግ ቹዋንፉ በዚህ ወቅት ነበር ሕይወቱን የሚቀይር አጋጣሚ የተፈጠረው። አንድ በሆስቲል ግሩፕ የተሰኘና መቀመጫውን ሻንጋይ ያደረገ ብረታ ብረት አምራች ኩባንያ ዋንግ ከሚመራው የምርምር ተቋም ጋር በጋራ በመሆን አዲስ የባትሪ ምርት ለመስራት ስምምነት ላይ ይደርሳሉ። ይህንን አዲስ የሽርክና ስራ በዋና ስራ አስኪያጅነት እንዲመራ የተመረጠውም ዋንግ ቹዋንፉ ነበር። ታዲያ በዚህ አመራርነት ስራው ብዙም ሳይገፋ ዋና ስራ አስኪያጅ በሆነ በአመቱ ጃፓኖች አካባቢን ይበክላል በሚል የኒኬል ካድሚየን ባትሪ መተው እንደጀመሩ በአንድ ጽሁፍ ላይ ያነባል። ኒከል ካድሚየም ባትሪዎች አሁን ላይ በርካታ የኤሌክትሪክ መኪናዎች ከሚጠቀሙት የሊቲየም ባትሪ በፊት በብዛት ጥቅም ላይ ይውል የነበረ የባትሪ አይነት ነው። ዋንግ ቹዋንፉ ጃፓኖች ኒኬል ካድሚየም ባትሪ ማምረት ማቆማቸው ወይም ማምረት መቀነሳቸው ለሚመራው ድርጅት ትልቅ እድል ይዞ እንደመጣ አመነ። በዚህም ምክንያት የሚመራው ድርጅት የኒኬል ካድሚየም ባትሪዎች እንዲያመርት ሀሳብ ቢያቀርብም ተቀባይነት ሊያገኝ ግን አልቻለም። ሀሳቡ ተቀባይነት እንዲያገኝ በተደጋጋሚ ቢሞክርም ሰሚ በማጣቱ የሚመራውን ድርጅት ለቆ የራሱን ድርጅት ማቋቋም እና ገበያው ላይ ከፍተኛ ተፈላጊነት ያላቸውን የኒኬል ካድሚያን ባትሪዎች የሚያምር ተቋም መመስረት እንዳለበት ራሱን አሳመነ። በዚህም መሰረት እንደ አውሮፓውያን አቆጣጠር በ1995 ዓ.ም ቻይና ውስጥ በሚገኘው ሸንዘን ከተማ ውስጥ ቪዋይዲ የተሰኘውን የግሉን ኩባንያ መሰረተ። ቪዋይዲ በተመሰረተበት በመጀመሪያዎቹ ዓመታት ትኩረት ያደርግ የነበረው ለሞባይል ስልኮችና ለሌሎች የኤሌክትሪክ ዕቃዎች የሚያገለግሉ ሪቻርጅብል ባትሪዎችን ማምረት ላይ ነበር። ከቤተሰቦቹና ከጓደኞቹ ተበድሮ በሸንዘን ከተማ 20 ሰራተኞችን ብቻ በመቅጠር ቢዋይዲን የመሰረተው ዋንግ ቹዋንፉ የኒኬል ካድሚየን ባትሪዎችን እያመረተ ለገበያው ማቅረቡ ቢገፋበትም፣ ኮሪያ እና ጃፓን ውስጥ ያሉ ግዙፍ ተፎካካሪዎችን ለማሸነፍ የሚያስችለው ጠንካራ ቅድ እንደሚያስፈልገው በማመኑ ይህን ዓላማን ለማሳካት የተለያዩ እቅዶችና እርምጃዎችን መውሰድ ጀመረ። በርካታ የምርምር ጽሁፎችን ማንበብና ማጥናትን ጨምሮ በሪቨርስ ኢንጂነሪንግ የተፎካካሪዎቹ ምርቶች እንዴት እንደሚሰሩ ማወቅ ነው በኮሪያና በጃፓን የሚገኙት ተፎካካሪዎቹ በፋብሪካዎቻቸው ውስጥ በብዛት የሚጠቀሟቸውን እጅግ በጣም ውድ ሮቦቶች በመተው በእነሱ ፈንታ በቁጥር በዛ ያሉ ነገር ግን ብዙ ወጪ የማያስወጡትን የጉልበት ሰራተኞች በመቅጠር ሮቦቶች የሚሰሯቸውን ስራዎች መተካትና ምርቶቹን ከገበያ ዋጋ ሲነጻጸር ተመራጭ ማድረግን፣ ለፋብሪካዎቹ የሚያስፈልጉትን ምርቶች ከውጭ ከማስገባት ይልቅ እዚያው ፋብሪካ ውስጥ ማምረትን፣ ለድርጅቱ መሰረት የሆነውን የጥናትና ምርምር ስራን ለሌሎች ድርጅቶች ወይም ተቋሞች ከመስጠት ይልቅ እዛው ኩባንያ ውስጥ እንዲሰሩ በማድረግ በአጭር ጊዜ ውስጥ ገበያ ውስጥ እጅግ አደገኛ ተፎካካሪ ሆኖ ብቅ ማለት ጀመረ። በዚህ መሰረት የባትሪዎቹን ጥራትና ተመጣጣኝ ዋጋን በማየት ኖኪያና ሞቶሮላ ሳይቀሩ የቢዋይድ ደንበኞች መሆን ጀመሩ። የቢዩአይዲ መስራች ተግባራዊ ያደረጋቸው ወጪ ቆጣቢ የሆኑ እቅዶች በፍጥነት ፍሬ አፍርተው ቢዩአይዲ በተመሰረተ በሁለት ዓመቱ በ1997 ዓ ምት ድርጅቱ ቻይና ውስጥ ከሚገኙ ባትሪ አምራች ኩባንያዎች ውስጥ ግንባር ቀደም በመሆን ከተመሰረተበት ጊዜ ጀምሮ እስከ 1997 ዓ ምት ድረስ ወደ 150 ሚሊዮን የሚሆኑ ባትሪዎችን በማምረት ቻይና ውስጥ የመሪነቱን ቦታ ያዘ። በዚህ ያላበቃው የቢዋይዲ አስገራሚ የእድገት ፍጥነት እንደ አውሮፓውያን አቆጣጠር በ2002 ዓ ም ዓለም ላይ ካሉ የሪቻርጀብል ባትሪ አምራች ኩባንያዎች በአንዱ ብቻ ተበልጦ የገበያውን አንድ አራተኛ ወይም 25 በመቶ በመሸፈን ዓለም አቀፍ ተፎካካሪ ለመሆን በቃ። በአመቱ በ2003 ዓ.ም ቢይዲ፣ ቢዋይዲ በዓለም ገበያ የሪቻርጀብል ባትሪዎችን በማምረት መሪነቱን ለበርካታ ዓመታት ይዞ የዘለቀውን ሳኒዮ የተሰኘውን የጃፓን ኩባንያ በመብለጥ ከዓለም ቁጥር አንድ የሪቻርጀብል ባትሪ አምራች ኩባንያ ለመሆን በቅ። ከፍተኛ ስኬት ይዞት የሚመጣው ዘናይ ማለት ፍላጎት ያልነበረው ዋንግ ቹዋንፉ ማንም ያልጠበቀውና ያላሰበውን እጅግ አስገራሚና ደፋር ውሳኔ ቢዋይዲ የሪቻርጀብል ባትሪን በማምረት ዓለም አቀፍ መሪነቱን በያዘበት በ2003 ዓ.ም ይወስናል። ይህም ቻይና ውስጥ በመንግሥት ስር ይተዳደረ የነበረውና በኪሳራ ተዘፍቆ የነበረውን ኢንቹዋን አውቶሞቢል ካምፓኒ የተሰኘውን የመኪና አምራች ኩባንያ መግዛትና የመኪና ገበያን መቀላቀልን ነበር። ምንም አይነት የመኪና አምራችነት ታሪክ ያልነበረው ቢዋይዲ ይህን ውሳኔ መወሰኑ ከብዙዎች ዘንድ ወቀሳና ፌዝን ያስከተለበት ቢሆንም መስራቹ ዋንግ ቹዋንፉ ግን በባትሪ ምርት ከፍተኛ የሆነ ልምድና እውቀት እሱም ሆነ ድርጅቱ በሚገባ የገነቡ መሆኑ በመገንዘብና የኤሌክትሪክ መኪናዎች ተፈላጊነት ከጊዜ ወደ ጊዜ እየጨመረ መምጣቱን በማስተዋሉ በባትሪ ምርቶቹ ያስመዘገበውን ስኬት ቢዋይዲ በኤሌክትሪክ መኪናዎቹም ይደግመዋል የሚል ጽኑነት ነበረው። ምንም እንኳን የዋንግ ቹዋንፉ ፍላጎትና እቅድ ቢዋይዲን ዓለም አቀፍ ተወዳዳሪ የሆነ የኤሌክትሪክ መኪና ምራች ኩባንያ ማድረግን የነበረ ቢሆንም ይህን ማድረግ ግን እራሱን የቻለ ጊዜ ጥናትና ምርምር የሚፈልግ መሆኑን በመገንዘቡ ቢዩይዲ የገዛው ቺንቿን አውቶሞቢል ኩባንያ ከሱዙኪ ኩባንያ ጋር በጋራ በመሆን ያመርት የነበረውን ፍላየር የተሰኘን ተሽከርካሪ ለቢዩይዲን ብራንድ በመጠቀም ማምረትና ለገበያ ማቅረቡን ቀጠለበት። ቢዩይዲ ይህንን የመጀመሪያው የሆነውን ቢዩይዲ ፍላየር የተሰኘውን መኪና ለገበያ እያቀረበ ለጥናትና ምርምር የሚያስፈልገውን ገንዘብ ቀስ በቀስ ያሳድግ ነበር። ቢዋይዲ ፍላየር የሚፈልገውን ያህል በገበያ ስኬታማ አለመሆኑን በመገንዘብ በጊዜው ጥሩ ተቀባይነት የነበረውን ቶዮታ ኮሮላን የሚመስል ቢዋይዲ ኤፍ3 የተሰኘ አዲስ የመኪና አይነት እንደ አውሮፓውያን አቆጣጠር በ2005 ዓ.ም አስተዋወቀ። ባንክ ቹዋንፉ በባትሪ ማምረት ሂደት ተግባራዊ ያደረገውን ግብአቶችን በቢዋይዲ ስር እንዲመረቱ የማድረግም ዘዴን በመኪና ማምረት ሂደትን በመድገም በዛ ያሉ የመኪና የውስጥ ክፍሎችን ከሌሎች ኩባንያዎች ከመግዛት ይልቅ በውስጥ አቅም መስራትን ተግባራዊ ማድረግን ጀመረ። ይህን ሂደት ቀጥሎ መጠነኛ ስኬት ማስመዝገብ ቢችልም የዋንግ ቹዋንፉ ህልም ግን በነዳጅ ሳይሆን በኤሌክትሪክ የሚሰራ መኪናን ማምረትን በመሆኑ እንደ አውሮፓውያን አቆጣጠር በ2008 ዓ.ም ቢዋይዲ ለመጀመሪያ ጊዜ በነዳጅም በኤሌክትሪክም የሚሰራውን ቢዋይዲ ኤፍስሪዲኤም የተሰኘውን ሃይብሪድ መኪና ለገበያ ያቀርባል። ይህ መኪና ምንም እንኳን ለከፍተኛ ስኬት ባይበቃም ቢዋይዲን ዓለም አቀፍ ታዋቂነትና ትኩረት እንዲያገኝ ያስቻለውን እድል ይዞለት መጣ። በርክሻየር ሃተወይ የተሰኘውን የኢንቨስትመንት ኩባንያ በምክትልነት የሚመራው ቻርሊ መንገር የቢዋይዲን አካሄድና የመስራቹ የዋንግ ቹዋንፉን ጥረት ራዕይና ብርታት በቅርበት ይከታተሉ ከነበሩ ሰዎች መካከል አንዱ ነበሩ። ቢዋይዲ በባትሪ አምራችነት ዓለም አቀፍ መሪነቱን መያዙ መሪው ዋንግ ቹዋንፉ ስለ ባትሪ የነበረው ጥልቅ እውቀትና ልምድ ቻይና ውስጥ ያለው እጅግ ከፍተኛ የሆነ የሕዝብ ብዛትና ለኤሌክትሪክ መኪና አመች የሆነ ገበያ መኖሩን ቢዋይዲ የኤሌክትሪክ መኪናን በጥራት አምርቶ የመሸጥ እቅዱን ቢዋይዲ ኤፍ3ዲኤም የተሰኘውን ሃይብሪድ መኪና ለገበያ በማቅረብ እውን ወደ ማድረግ የተሸጋገረ መሆኑን የተገነዘቡት ቻርሊ መንገር ለበርክሻር ሀተወይ መስራችና ሊቀመንበር ለሆኑት ለጓደኛቸው ለዋረን በፌት ኩባንያው የቢዋይድን ድርሻ እንዲገዛ ሀሳብ አቀረቡላቸው። በዚህም መሰረት በርክሻር ሀተወይ ዩይዲ ኤፍስሪዲ ኤም የተሰኘውን መኪና ለገበያ ባቀረበበት በ208 ዓ ም የቢዋይዲ ኩባንያን 10 በ00 የሚሆነውን ድርሻ በ232 ሚሊዮን ዶላር ገዛ። ይህ ለቢዋይዲ ከፍተኛ ድል ነበር። ለጥናትና ምርምር የሚሆነውን በቂ ካፒታል ከማግኘቱም በላይ በዋረን በፌትና በቻርሊ መንገድ የተሰጠው ልዩ ትኩረት ቢዋይዲን ሰዎች በተለየ አይን ማየት እንዲጀምሩ አደረጋቸው። እንደ አውሮፓውያን አቆጣጠር ከ2009 እስከ 2013 ዓ ም ባለው ጊዜ ቢዩይዲ ሙሉ ትኩረቱን ወደ ኤሌክትሪክ መኪናዎች ያደረገባቸው ወቅቶች ነበሩ። በተለይም ኬናይን የተሰኘው በኤሌክትሪክ የሚሰራ አውቶቡስ አለም ላይ በኤሌክትሪክ ከሚሰሩ አውቶቡሶች ውስጥ አንዱና ከፍተኛ ተፈላጊነት ያለው የቢዩይዲ ምርት መሆን ቻለ። ቢዩይዲ በተከታታይ ዓመታት የተለያዩ በኤሌክትሪክ የሚሰሩ መኪኖችን ለቻይናና ለዓለም ገበያ ማቅረቡ ሳያቋረጥ በመቀጠሉ እንደ አውሮፓውያን አቆጣጠር 2024 ዓ.ም ለመጀመሪያ ጊዜ ቴስላን በተሸጡ መኪኖች ብዛት በመብለጥ አለም ላይ ቁጥር አንድ የኤሌክትሪክ መኪና አምራች ኩባንያ ለመሆን በቅቷል። ቢዋይዲ ለስኬቱ የተለያዩ ቁልፍ ምክንያቶችን መጥቀስ ይቻላል። ከእነዚህም ውስጥ ስለ ባትሪ አሰራር ጥልቅ እውቀትና ሰፊ ልምድ በሚገባ ማዳብሩ፣ የቻይናን ገበያ በሚገባ መጠቀም መቻሉ፣ ተሽከርካሪዎቹ በተመጣጣኝ ዋጋ ለገበያ ማቅረቡ፣ ከቻይና መንግስት ድጋፍና ማበረታቻ ማግኘት መቻሉ፣ ዋንግ ቹዋንፉን ጨምሮ ሌሎች አመራሮቹ ያላቸው ራዕይና የአመራር ችሎታ፣ ከበርክሻየር ሃታዌይ ያገኘው ካፒታል እና እውቅና በዋነኝነት ይጠቀሳሉ። ቢዋይዲ በዚህ መልኩ ገበያውን ሲቀላቀልና መምራት ሲጀምር ከቢዋይዲ የተለየ አካሄድ የሚሄድ ጠንካራ ተፎካካሪ ግን ከሌላዋ ልዕለ ኃያል አገር አሜሪካ ወጥቶ የበርካታ ሰዎችን ቀልብ መግዛት የቻለው ቴስላ ለቢዋይዲ ራስ ምታት ነበር። የቴስላ መስራች ኤለን ማስክ ቀድሞውንም ቀድሞውን የቢዋይዲ አድናቂ አልነበረም። በ2011 ዓ.ም ከብሉምበርግ ቲቪ ጋር ባደረገው ቃለ ምልልስ ስለ ቢዋይዲ ተጠይቆ የመለሰው መልስ ለዚህ ጥሩ ማሳያ ይሆናል። ኤለን ማስክ ለቢዋይዲ የሰጠው ዝቅተኛ ግምት የሚመነጨው ቢዋይዲ እና ቴስላ ከሚከተሉት የተለያየ ቢዝነስ እቅድ የተነሳ ነበር። ቢዋይዲ ለኤሌክትሪክ መኪኖቹ የሚያስፈልጉትን በርካታ ግብዓቶች የራሱ ሲያመርት፣ ቴስላ ግን የተወሰኑትን ሌሎች ኩባንያዎች እንዲያመርቱለት ኃላፊነቱን ይሰጣል። ቢዋይዲ በዋነኝነት ምርትን በብዛት ማቅረብና የኤሌክትሪክ መኪናን በተመጣጣኝ ዋጋ ለብዙ የህብረተሰብ ክፍል ማቅረብ ላይ ትኩረት ሲያደርግ፣ ቴስላ ደግሞ በጣም በርካታ የቴክኖሎጂ ፈጠራዎችን ያካተቱ ውድ መኪናዎችን አቅም ላላቸው ሰዎች ያቀርባል። ቢዋይዲ በፍጥነት ዓለም አቀፍ ገበያውን ለመቆጣጠር ሲሽቀዳደም፣ ቴስላ ግን ጠንካራ የሆነ የድርጅት ስም ወይም ብራንድ መገንባት ላይ ትኩረት ያደርጋል። ቴስላ ምንም እንኳን የኤሌክትሪክ ገበያውን በሚገባ ሲመራ የቆየ ቢሆንም ለቢዋይዲ የሰጠው አነስተኛ ግምት ምስራቱ ኤለን ማስክ ከዶናልድ ትራምፕ ጋር አብሮ በመስራት ዶጅ በተሰኘው መንግስታዊ ተቋም ውስጥ ኃላፊነት በመውሰድ ለበርካታ አሜሪካውያን ከስራ መታገድ እንደ ምክንያት መታየቱና ቢዩይዲ መኪኖቹን በከፍተኛ ሁኔታ በፍጥነት ማዘመኑ የቴስላ መኪኖች ተፈላጊነታቸው እንዲቀንስና የቢዩይዲ ምርቶች ደግሞ ተፈላጊነታቸው እንዲጨምር ምክንያት እየሆኑ ነው። ነገር ግን አሁን ባለው ሁኔታ ላይ ብቻ በመመርኮስ ቢዩይዲ ቴስላን በሚገባ በልጦ የኤሌክትሪክ መኪና ገበያን በአስተማማኝ እየመራ ነው ማለት አይቻልም። ኢለን ማስክ አሁን ላይ በመጥፎ የሚነሳውን ስሙን ማደስ ከቻለና በአይነቱ ለየት ያለ የኤሌክትሪክ መኪና ይዞ ከመጣ የቢዋይዲ በገበያ ላይ የሚኖረው የበላይነት ጥያቄ ውስጥ የማይገባበት ምክንያት አይኖርም። በጥቅሉ ስናየው ቢዋይዲ እየመጣ ያለውን ጊዜ በመጠኑም ቢሆን እንድንገምት ያግዘናል። ቢዋይዲ ዓለም ላይ ያገኘው ተቀባይነት የኤሌክትሪክ መኪናዎች ከጥቂት ዓመታት በኋላ ምርጫ ሳይሆኑ የትራንስፖርት ብቸኛ አማራጭ የሚሆኑበት ጊዜ ሩቅ እንደማይሆን ይጠቁማል። ለዚህ ጥሩ ማሳያ የሚሆነው ደግሞ የኤሌክትሪክ መኪናዎች ባትሪ ከጊዜ ወደ ጊዜ ደህንነታቸው የተጠበቀ፣ ዋጋቸው ተመጣጣኝ እና በአንድ ጊዜ ቻርጅ ረዘም ያሉ ርቀቶችን መሄድ የሚችሉበት የቴክኖሎጂ ደረጃ ላይ እየደረሱ መሆናቸው ነው። የቢዋይዲ ስኬት የሚጠቅመው ሌላ ትልቁም ነገርም አለ። ይኸውም የዓለም የጂኦፖለቲካል ሚዛን ከምዕራቢያን ወደ ቻይና ቀስ በቀስ ዘንበል እያለ መምጣቱን ነው። ባለፉት ጥቂት ዓመታት ብቻ ከቻይና የተነሱት ቲክቶክ፣ ዲፕሲክ፣ ዊቻት፣ ሁዋዌ እና ሌሎችም ዓለም አቀፍ የቴክኖሎጂ ኩባንያዎች ቻይና በቴክኖሎጂና በፈጠራ ስራዎች መሪነቱን ከምዕራቢያን እየተረከበች መሆኑን ያሳያል። ይህንን አዲስ አብዮት ማንም የሚምራው ዋን ግን ለሀገራችን መልካም እድል ይዞ እየመጣ መሆኑ ግልጽ ነው። ኢትዮጵያ ከፍተኛ የሆነ የኤሌክትሪክ ኃይል ማመንጨት የምትችልበት አቅም ያላት መሆኗ ለወደፊቱ ለብዙ ሀገራት ተመራጭ የኤሌክትሪክ ኃይል አቅራቢ ሊያደርጋት ይችላል። ቢዋይዲም ሆነ ቴስላ በፍጥነት እየገነባቸው ያሉት ቻርጂንግ ኔትወርኮች አሁን ላይ ብዙ ሀገራት ውስጥ እንደ ለብባ አይገኙም። ከጥቂት ዓመታት በኋላ ግን የኤሌክትሪክ መኪኖች የሚቀርቡባቸው ገበያዎች ላይ ሁሉ እንደምናያቸው ጥርጥር የለውም። ለእነዚህ ቻርጂንግ ኔትወርኮች ኃይል በተመጣጣኝ ዋጋ ሊያቀርቡ የሚችሉ ሀገራት መካከል ደግሞ ኢትዮጵያ ዋነኛው ሀገር መሆኑ አይቀሬ ነው። ሀገራችን ውስጥ ሰላም መስፈን ከቻለ ይህን ለማየት ብዙ ጊዜ መጠበቅ ላይኖርብን ይችላል። ክብራን የቻናላችን ተከታታዮች ዛሬ ትማሩበት አላችሁ ትወዱታላችሁ ብለን ይህንን አጠር ያለ ቪዲዮ አቀርበንላችኋል። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላሙኑ